ከባድ ችግር ተፈጠረ። ባርኰቴና ዴቭ ጓዛቸውን ጠቅልለው አደይ ወዳለችበት ወደ ክፍለ ሀገር ወደ ገጠር እናቷ ጋር ገቡ ማለት ነው። አደይን ወዳለችበት ሊመልሷት ወደ ከተማ። እናም አደይ ደግሞ ከእናቷ ጋር ለመኖር አደይ ወሰነች። ውሳኔዋ በጣም ቪዲዮ በላይክ ጀምሩት። አደይ በድንጋጤ ልቧ ተሰበረ የተሰበረበት ምክንያት ምን እንደሆነ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ዴቭና ባርኮቴ አደይን ፍለጋ ወደ ገጠር ወይም ደግሞ ክፍለ ሀገር ገቡ ማለት ነው። እናም ከገቡ በኋላ አደይ በጣም የተደናገጠችው እና ያላሰበችው ነገር ነው የተፈጠረው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም የባርኮቴና የዴቭ አመጣት ግራ አጋብቷታል። ምክንያቱም አላሰበችም። እነሱ የመጡበት ምክንያት ምን እንደሆነ የምነግራችሁ ይሆናል። የፍቅር እናት መጣች ማለት ነው። ከመጣች በኋላ አደይን ከዚህ ቤት እንድትወጣ ያደረግሽው አንቺንሽ አይደል ስትላትም ፍቅር፣ አረ በፍጹም ማዬ ራሷነች ወዳና ፈቅዳ ከቤት የወጣችው አለቻት። ከዛም እንደዚህ አይነት ድርጊት የምታደርጊው አንቺ እንጂ አደይ ከዚህ ቤት ያለ ምክንያት ልትወጣ አትችልም አለቻት ማለት ነው። ከዛ አረ በፍጹም ማዬ፣ እኔ ምንም አላረኳትም፣ ራሷነች የወጣችው በፍጹም ብላ ስትከራከር፣ አሁን ግቢና ተነሽና እረፊ ተነሺ። አሁንስ እንደው ተቃጠልኩኝ አለች ማለት ነው። ማን የፍቅር እናት ከዛም ለባርዛም እንዳልኳችሁ ለባርኮትና ለዴቭ አደይ ካለችበት ኬትም ኬትም ኬትም አምጡልኝ፣ አለቻቸው። ከዛም በኋላ እነሱም እሽ ብለው ወስነው ጓዛቸውን ጠቅልለው ቀጥታ ወደ ክፍለ ሀገር ወደ ገጠር አደይ ወዳለችበት እናቷ ቤት ቀጥ ብለው ገቡ ማለት ነው። እናም ለዛም ነው አደይ የተደናገጠችው ምክንያቱም አላሰበችም እንደዚህ ይፈጠራል ብላ ማለት ነው ተከትለዋት ይመጣሉ ብላ በፍጹም አላሰበችም እናም ያላሰበችው ነገር ነው የተፈጠረው እና ሲቀጥል ቤዛን የፍቅር እናት ምንድን ነው የምትለው አንቺ እንደ ምስር አይነትም ሰው አይደለሽም ግን እስቲ ስራሽን አይቼ ጓደኛዬ ቤት ነው የምወስድሽ ስትላት በፍጹም እኔ ይሄንን ቤት ለምን ትቼ ነው የምሄደው እዛ አለች እሺ አሁን ቡና አፍ አለቻት ቡና አፊ ስትላት፣ እንዴ ችግር የለውም ሻፈላለው ስትላት፣ እንዴ ቡና ግን ማፍላት ትችያለሽ ስትላት፣ አዎ እኮ ለማየ ሁሌ ነው የማፈላላት አለች። እሽ እንደዛ ከሆነ ቡና አፊ አለቻት። ከዛ ቡና እያፈላች እያለች ከቤዛ ጋር ያው አይስማሙም፣ ፍቅር ከማንም ጋር አትስማማም። ከዛ ቤት ያለውን እውነታ ራሱ የተናገረችው ስለ አደይ ሊዲያ ናት። አንድ ሳይቀር አንድ ሳይቀር እያንዳንዱ ነገር በፍቅር ምክንያት የተፈጠረውን በሙሉ ሊዲያ ተናገረች ለማን ለፍቅር እናት ማለት ነው ከዛም በኋላ ሁሉንም ነገር ሰምቻለሁ በአንቺ ምክንያት ነው ይሄ ሁሉ የሆነው እኔ መች አደይ ትውጣ አልኩኝ ለምን እንደዚህ ትዋሻለች ስትላት በፍጹም እማዬ እኔ ይህንን አላደረግኩም እኔ ምንም የተናገርኩትም ነገር የለም እራሷ ነች ወስና አይወጣችው ራሷ ወስና ከሄደች ታዲያ እኔ ምን ማድረግ አለብኝ ስትልም ከዛም በኋላ አሁንማ ካለችበት ጌት እንፈልገን እናመጣለን አለች ማለት ነው የፍቅር እናት ምክንያቱም አደይ በጣም ጥሩ እንደሆነች መልካም እንደሆነች የፍቅር እናት ታውቃለች በጣም ትሰራለች አደይ ምክንያቱም ከዚህ በፊት እንደው የምታስታውሱ ከሆነ ማለት ነው ፍቅር በጣም ስታሰቃያት ነበረ አደይ በተኛችበት እያነቀቻት ክችለች ላይ ስትሰራ እያጣደፈቻት ከዴቭ ጋር ስታወራ እንዴት እንደምትቀና እንደምትቃጠል ፍቅር እኮ የምትቀናበት ምክንያት ዴቭን ታፈቅሯለች የሚገርማችሁ ነገር ዴቭን ታፈቅሯለች። ዴቭ ግን የሚያፈቅረው ማንን ነው? አደይን። ባርኮትስ የሚያፈቅረው ማንን ነው? አደይን። ሁለቱም አደይን ያፈቅሯታል፣ ስነ ምግባሯ፣ ስነ ስርዓቷ። የሚገርማችሁ ነገር የአደይ ማለት ነው ሰውን አትነካም፣ ትሰራለች፣ በቃ እላፊ ነገር አትናገርም። የፍቅርን ፀባይ ራሱ ችላ መኖሩ ትልቅ ነገር ነው። የሚገርማችሁ ነገር ማለት ነው እና በቃ ያለውን የሌለውን በቃ ለእናቷ ተናግራ ፍቅር የሚገርማቸው ነገር እንደዚህ አወል ቤት ሄዳ እያደረች እንደዚህ እንደዚህ አትሰራም እኔ ወገቤ ተቆረጠ ምናምን ሌላ ሰራተኛ ማምጣት አለበት ብላ ያለውን የሌለውን ዘበራርቃ ከተናገረች በኋላ ምንድነው የምትለው እራሷ ነች ወጣችው አላለችም ከዛ እናትየው ደግሞ በደንብ ታውቃለች የፍቅርን ባህሪ ማለት ነው ይሄ ሁሉ በአንቺ ምክንያት የተፈጠረው ስለዚህ ያም ይህም ሆነ አደይ ካለችበት እናንተ ተነስታችሁ ፈልጉልኝ ስትል ነው ዴቭ እና ባርኮት ጓዛቸውን ጠቅልለው ወደ አደይ የመጡት ማለት ነው። እና ምክንያቱም የፍቅር እናት አደይ እንድትኖርና ተመልሳም እንድትመጣ ከነሱ ጋር እንደ መጀመሪያም እንድትቀጥል ትፈልጋለች። ፍቅር ደግሞ አደይ የምትመጣ ከሆነ በፍጹም እዙ ቤት እኔ አልቀጥርም አልኖርም አለበለዚያ አባዬ ጋር ይሄዳለው አለች። ከዛም የፍቅር እናት ምን አባዬ አባዬ ትያለሽ? አንድ ቀን እንኳን መጥቶ ጠይቆሽ ያውቃል እንዴ? የት ወደቅሽ፣ የት አለሽ ብሎሽ ያውቃል እንዴ? ምን አባዬ አባዬ ትያለሽ? አለቻት ማለት ነው። ከዛም በኋላ ቤዛ ደግሞ እሷ ሁሌም እንደለፈለፈች ነው። እንደውም የፍቅርን ጸባይ፣ ባህሪ ማንም ችሎ እዚህ ቤት አይኖርም፣ በእሷ ምክንያት ነው አደይ የሚወጣችው ስትል፣ በይ ዝም በይ፣ አፍሽን ዝጊ አለቻት ፍቅር ማለት ነው። ከዛም በኋላ የፍቅር እናት ተነሺ አለቻት፣ ተነሺ ስትላት ፍቅርን ተነሽ ክላስ ግቢ አለቻት። ከዛን ክላስ ወይዳ ገባች። ቤዛም እየለፈለፈች ነበረ። አንቺም አፍሽን ዝጊና ቡናውን ቶሎ አቅርቢ አለቻት ማለት ነው። ቤዛም ያውና ትለፈልፋለች። ከዛ ባርኮቴ ደግሞ እንደ ማየ የቤዛን ባህሪ ስለማታቂ እንጂ ቤዛ ኮ ፀዋዋን እየለመድ ስትሄጂ በጣም ጥሩ ነው የምትሆነው እያለ ይነግራታል ግን እኔ ፀባዩ ምናምን አላማረኝም እያለች ነው የፍቅርናት የማንን የቤዛም ቤዛም ያው ትለፈልፋለች ማለት ነው ያለውን የሌለውን በጣም ነው የምትለፈልፈው የሚገርማችሁ ነገር ያው ግን የፈለገ ነገር ቢሆን አደይን ማንም እዛ ቤት እንደማይደርስ የፍቅርናት ጠንቅቃ ታቃለች ምክንያቱም አደይ ቤቱን በስነ ስርዓት ነበረ እንትን ስትል ያለችው ስትይዝ ያለችው ግን ፍቅር ደግሞ አደይን የምጠላት ምንድን ነው? ዴቭ በጣም ስለሚወዳት ዴቭ ይወዳታል። እንደሁም ከዚህ በፊት እንደውም አፈቅርሻለሁ ብሎ ሁላ ነግሯት ምን ብሏት በስተመጨረሻ እሷ ግን አልተቀበለችም። ግን ዴቭም እንደዛው እንደሚያፈቅራት ሁላ ነግሯታል። የሚገርማችሁ ነገር ግን አሁን ላይ ሁለቱም ፉክክር ላይ ናቸው። ዴቭ እኔ ማግባት አለብኝ ይላል፣ ባርኮቴም እኔ አገባታለሁ ይላል እና እቺ ልጅ በመሀል እናም እንዳልኳቸው ባርኮቴም አደይን በጣም ነው የሚወዳት። ሁላችንም እናውቃለን፣ በጣም ያፈቅራታል። አደይን ደግሞ ማጣትም አይፈልግም። ዴቭ ደግሞ እንደዛው ወቅ ክችል ላይ እሷ ምግብ ስትሰራ፣ ምግብ ስታቀርብ ምናምን ይሄዳል፣ ሰላም ይላታል። አደይ ስልሽ ለምንድን ወይ የማቲኝ ይላታል እና በመሀል ደግሞ ፍቅር ተቃጥላለት ሞት፣ ወደዚያ ስራሽን ስሪ ምን ትሰሪያለሽ ቆመሽ ምናምን እያለች ታመናት ያው የሰው ቤት ስራም አንዳንዴ ካቅም በላይ ሲሆን ይመራል። እውነት ለመናገር የፍቅርን ባህሪ ችላ መኖሯ ትልቅ ነገር ነው። በጣም ባህሪዋ የፍቅር በጣም በቃ አላቅም። እኔ እንጃ ለምን እንደዚህ እንደምጠላት እና ይገርማል። እዛ ቤት እንዴት እንደምታመናጨቃት እንዴት እንደምጠላት እኔ እንጃ ለምን እንደምጠላት አላቅም። በቃ እኔ እንደሚመስለኝ ከሆነ ዴቭ በጣም በጣም በጣም አደይን ስለሚወዳት ይህንን ነገር ደግሞ ታቃለች በደምብ አርጋ ፍቅር ጠንቅቃ ስለምታውቅ፣ አደይ ተመልሳ ምትመጣ ከሆነ እኔ እዚ ቤት አልኖርም ያለችበት ምክንያት እኔ በጣም ነው የገባኝ። ለምን ዴቭን ታፈቅሯለች። ዴቭ ግን እኔ እኔ ከልጅነቴም ጀምሮ አንቺንም አውቅሻለሁ ታውቂኛለሽ፣ ግን ኖርማል ጓደኛሞች ነን እንጂ እንደዚህ አይነት ነገር እንኳን እኔ ያስቤበትም አላውቅም፣ ግን እኔ ላፈቅርሽ አልችልም ብሎ ነግሯታል ከዚህ በፊት። እሷ ግን በቃ የራሷ ለማድረግ እማታደርገው የማትቆፍረው ጉድጓድ የለም። ግን ዞሮ ዞሮ ልጁ ደግሞ አደይ ነው የሚወደው የሚያፈቅረው። አደይ ግን ለማን ትሆን አይታወቅም። ባርኮትና ዴቭ አሁን ላይ እየተፎካከሩ ይገኛሉ። እኔ አገባታለሁ፣ እኔ አገባታለሁ እየተባባሉ ማለት ነው። እና የማን እንደምትሆን አይታወቅም ማለት ነው። ዞሮ ዞሮ ያው ለወደፊት ግልጽ እንደሚሆን ተስፋ አደርጋለሁ። ደስ የሚለው ነገር የፍቅር እናት አደይ ትወዳታለች። ወይ ምን ሆና ነው? ምን አድርጓቸት ነው? በምን ምክንያት ተከፍታ ነው? በቃ አፏን ይዛ ሁሉ ግራ ተጋብታለች። በጣም ትሰራለች አደይ፣ ትግስቷ በቃ ምን ልበላችሁ። ስትሰራ ደግሞ በጥንቃቄ ለዛውም፣ የልጇን የፍቅርን ጸባይ ባህሪ ይችላ እዛ ቤት ያሉትን በሙሉ ባህርያቸውን ችላ፣ እኔ በቃ ባህሪዋ ምናምን እኮ ይህም በቃ እኔ እኮ ይገርመኛል ሁለታቸው ማፍቀራቸው ራሱ የእሷ ባህሪና ከስነ ስርዓቷ የተነሳ ነው። የሚገርማቸው ነገር ማለት ነው እንዳጋጣሚ አጋጣሚ ክላሷ ላይ ዴቭና አደይ ወይ አብረው ሲያወሩ ባርኮቴ እንዳጋጣሚ ይገባል፣ ደንግጦ ይወጣል። ወይ ደግሞ ከባርኮት ጋር እሷ ስታወራ ዴቭ እንደ ድንገት ይገባል። እንዴ ምን እየሰራችሁ ነው ይላል። አረ ምንም እያሉ ይደናገጣሉ ማለት ነው። ግን ዴቭም እንደሚያፈቅራት ባርኮትም እንደሚያፈቅራት አደይ ግን ጠንቅቃ ታውቃለች። የሚገርማችሁ ነገር ያው ውሳኔውን ባትወስንም ጠንቅቃ ነው የምታውቀው ማለት ነው። እና የፍቅር ተንኮል ሁሌም እንደቀጠለ ነው። አሁን ላይ አደይ ተመልሳ እንደምትመጣ ተስፋ አደርጋለሁ። ምክንያቱም ባርኮትና ዴቭ እሷ ጋር የሄዱት ጓዛቸውን ጠቅልለው ገጠር የገቡት እሷን ለማምጣት ነው የሄዱት ማለት ነው። እንደምትመለስም እንደምትመጣም ተስፋ እናደርጋለን ማለት ነው እና የሁለቱ ፍክክር ደግሞ በማን እንደሚጸና የምናየው ይሆናል በሰፊው። እና በባለፈውም ሊዱ እንደዛ በታገተችበት ሰዓት ይህን ሁሉ ተንኮል የሰራችው ማነች? ፍቅር ናት። ፍቅር ግን ማን እንድትታገት ለአደይ ነው ያሰበችው። የሚገርማቸው ነገር አቤት የፍቅር ተንኮል! አደይ እንድትታገት ለአደይ ያሰበችው ከዛ ዞሮ ዞሮ ለማን ዞሮ፣ ለሊዲያ ነው የዞሮ ማለት ለሊዱ፣ ለዴቭ እህት ማለት ነው። አያችሁ እና ይሄን ሁሉ ይሄን ሚስጥር እንዳለ አወል ደግሞ ዝቅዝቅ አርጎ የነገራቸው ለአደይም ለሊዲያም፣ ሁሉንም ነገር እውነታውን ነገራቸው። እንደውም እሷ አደይ እንድትታገት ነበረ፣ ግን አንቺ ተታገትሽ። ስለዚህ አደይ እዚህ ቤት እንኳን ልትኖሪ ይቅርና ሙሉ በሙሉ ብትጠፋ ፍቅር ደስታዋን አትችልም። ግን ባርኮት፣ ዴቭ እንዲሁም የፍቅር እናት አደይ ከዚህ እንደምትወጣ እንደምጠፋም ሆነ እንድትወጣ ፍቃደኛ አይደሉም። ይሄን ሁሉ ስራ የምትሰራው ፍቅር ናት ብሎ እና እንዳልኳችሁ ናኦል ነው ናኦል ይሄን ሁሉ ስራ የምሰራው ፍቅር ናት አንችንም ያሳገተችሽ ፍቅር ናት። እንደውም አደይ እንድትታገት ነበር የፈለገችው እና እውነታው ይሄንን ይመስላል ብሎ በግልጽ ለሊዲያም፣ እንዲሁም ደግሞ ትዝ የሚላችሁ ከሆነ ሊያጽናኑት ሄደዋል ነበር። ሰብሰብ ብለው ያለውን እውነታ ለአደይ እና ለሊዱ ተናገረ። አደይም ይሄንን ነገር ስለምታውቅ በጣም ነው ያዘነችው። ምክንያቱም ፍቅር አንድን ነገር ለማድረግ ወዳላ እና እንዳልኳችሁ ፍቅር በአዳይ ላይ ለመወሰንም አንድን ነገር የፈለገችውን ነገር ለማድረግ ወደ ኋላ አትልም። እናም ሁሉን ነገር አደይ ታውቋለች የእሷን ስቃይ የእሷን በቃ ስድብ የእሷን ሁሉን ነገር ችላ ነው እዛ ቤት የምትኖረው ማለት ነው። ሰልችቷት ነው ቀጥታ ወደ ክፍለ ሀገር ገጠር ወደ እናቷ ጋር የገባችው አደይ ማለት ነው። ምክንያቱም የፍቅር ባህሪ በጣም ከባድ ነው። ለተወሰነ ጊዜም ብትሆን አረፍ ትላለች ከሷ አፍ ማለት ነው። ውድና የተከበራችሁ ልብ አንጠልጣይ አደይ ድራማ እስኪ የተማራችሁትን አስታችሁን አስቴታችሁን በኮሜንት አስቀምጡ። በጣም አሪፍና በጣም ምርጥ አስተማሪ ድራማ ነው፣ እወዳቸዋለሁ። በቀጣይ እስክንገናኝ መልካም ቆይታ ሆነላችሁ። ባይ ባይ።